እንደዚህ አይነት ሙያ ይዛ እንዴት አብራችሁ እስከ ዛሬ እንደቀጠላችሁ፣ በጣም እግራን የሚገባ ይከም እንደዚህ አይነት ስራ ነው የሰራችሁ። የምታበላ እንደዚህ አይነት ነው። እኔ እንደኔ ሰአዲ ሙያ መልመድ አለባት፣ እንዳዲስ ማለት ነው። ሲጀመር ሩዙ አልበሰልም። አሰላሙ አሌይኩም ወራህመቱላህ በረካቱሁ፣ ወደና የተከበራችሁ አኖላቸን ቤተሰቦች እንደምናላችሁልን ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ እንደምትመለከቱኝ ያው ሳዲ እና አወል ቤት ጋ ያለሁት ማለት ነው። እንግዲህ ፍጥራ እነሱ ጋር መጥቼ ደሴ ነኝ ያለሁት። ያው አወልን የሆነ ብራንክ ልንሰራው ተነጋግረና ሰአዲ ጋ ማለት ነው እንግዲህ እኔ ከሱ በፊት ቀሪም መጥቼ ነው። አሰላሙ አለይኩም ወራሕመቱላሂ ወበረካቱህ ሰላም፣ እንዴት ናቸው የዘኝ የኢትዮጵ ተከታታዮች፣ እኛለን አልሐምዱሊላህ ደህና ነን። እንኳን አደረሳችሁ ብለ እንግዲህ ቀኑ ቢሄድም ቢረዝምም ችግር የለውም። እንኳን አደረሳችሁ እና እንግዲህ ያው አወልን ፍራንክ እናድርገው ብሎኛል ዛሬ ሰዓቱ አልነበረም። በተለይ ሮመዳን ከመሆኑ ደግሞ ፍጥሪያ ሰዓት ላይ ነው ፕራንክ የምናደርገው። ነው ሰው ፎይ በሚልበት ሰዓት እና ደግሞ የሚደክመን ሀበላን እያየች ተነስቶ እንደሚያወራ ሰው እና ፕራንክ መሆን ያለበት ነበር ነበር ግን ደግሞ ምን

ያልበቃ ወይ እኛ ብቅ ብቅ ማለት ብቻ በቂ አይደለም። እና ያው ላይ ካባችሁ እናንተ ከጎናችሁ አርባ ሁለት ሺህ ስም የምትመጡ ወደ አምሳሽ ከዛ ደግሞ ከአምሳሽ አምሳ ጋር ወደ መቶሽ ብለን በሰፊው እንመኛለን። እንሻላ የመዳም ቅመሞችን ይዘን ትልቅ ደረጃ በእርግጥ በእናንተ ብዙ ሰው እየተቀየረ ነው፣ እየቀየራችሁ ነው። ያልሰራ እና ሰነፍ ሰው ብቻ ነው እዛ ቁጭ ብሎ የቀረው እንጂ እናንተ በጣም ብዙዎቹን እንደዚህ እያወጣች ነው። ከእናንተም በላይ ማለት ነው እነሱ እራሱ ብዙም አልተቀየሩ እና ግን እነሱ ላይክ እና ሰብስክራይብ የሚያደርጉት ብዙ ሰዎች ቀይራቸው። በቃ እናንተ ናችሁ ቀይራችሁ። አድርጉም እና እኛ ነን ቀይረው። አዎ አሪፍ ስራዎችን ዘንድ መጣል እንግዲህ ኢንሻአላህ ከማንኛውም እንግዲህ

ስለዚህ እንደዛ አድርገን ያው ሌላም ፋይቲንግም ካለው ከፊት፣ እኔ በቃ አንተ የምናገር አይመስለኝም። ደግሞ ትልኝ እንደምን እንደዚህ አበላሽሽ ምናምን ብሎ እኔ ይናገራል ባይ ያኔ ብዬ እንግዲህ አብረን እንመለከተው ይሆናል። የስራ ሰው ይልሃል።

ያ አወሌ፣ በዚህ እንዳይደብርህ አወሌ፣ በዚህ እንትን ያው ኖርማል ነው። በርግጥ ጥሩ እንደ ሪል፣ አሁን ይሄ ሩዙ አልመጣልኝ ቴስቱ። እስኪ ፒዛውን ሞክረውና፣ አው ፍሩዛው ወድም መሰለ ነው። እንደዛ ሳይሆን ቴስቱ አልመጣልኝም አይነት ነገር ነው እሱ ነው ነው ፒዛው ለራሱ ። አሁን እንደ ጨው የሆነ ቴስቱ ስሞክረው፣ ጨው ትንሽ በዛ ያለ ይመስላል።

ጥሩ ነገር ሲሆን ነው። ገብቷል። ሮቦት ሁሉ ምናምን መናገር አልፈልግም። አልተመቸም። አይ ዳህና ምንም አይሉም። ያው እኔ ግልጽ መናገር ስላለብኝ የተናገርኩት እና ጀመር ከመጀመሪያ መጣ መስሎት ነው። አይ እኔ ቪዲዮ ላይ ዩቱብ ላይ የማየው አሪፍ ነገር እንደምሰራ ምናምን ነው አንተ የምትናገረው። እዚህ ጋር ስሞክረው ደግሞ በእርግጥ የሚታየውና ተግባር ላይ ያለ አንድ እንዳልሆነ አሁን አመንኩኝ፣ አወኩኝ። ገብቷል። እንግዲህ ምን በላው ብዙ እንደዚህ ነው። ምን በላው ምግብ እንደዚህ ነው። በቃ ካልተመቸው እንጀራ ይቀርብላል። እኛ ግን ጣፍቶ ነው እንደዚህ አይነት እንደዚህ አይነት ሙያ ይዛ እንዴት አብራችሁ እስከ ዛሬ እንደቀጥላችሁ፣ በጣም እግራን የሚገባ አይቀምም ማለት እንደዚህ መናገር ፈልጌ ያርልም፣ ግን በቃ ብዙ አመት ቤታችኋል። አሁን እንኳ ከታተላችሁ ነበር አውቃለሁ። በፊት እንደዚህ እንጃ ሳኡድ አረቢያ ኑራ መታ እንደዚህ አይነት ምግብ መስራት እ አሮ ነው አልመጣልኝም፣ እንደኔ እንጃ ብቻ እስኪ ፒዛው ሞከረ ፒዛውን ሞከርኩት እኮ ፒዛው ሞከር ሞከር አሁን ፊት ለፊት አሁን እሱ እኮ ቀስ እያልኩኝ ባይጥመኝ በቃ አንዱ ለሷ ቀስ

ግንብዬ መበለች መውጣት መጫዋት እንችላለን፣ ግን ችግር የለውም። አሪፍ ነው። ብቻ በጣም እኔ አይ ሁለት

ለምን እንደዚህ እንትን ትለኛለህ? ከዚህ በላይ መቀመጥም ሆነ መብላት እኔ አልችልም ማለት

ይባላል። እንግዳ አሁን ሂድ እንጂ ይባላል? የፈለገውን ነገር ቢናገር እንግዳ ማለት ነው። ለማንኛውም ምግቡ ሰለፈው እስኪ ልበላ ነው። ድጋሜ ሰዓዲ ንገሪ ፍራንክ ነው። ያው የሚገርም ምግብ ነበር፣ ግን ምንም ማድረግ አልችልም። ግዴታ ኮንተንት ነው ያስገደደኝ